እናንተ የዛሬ ቪዲዮ እንዴት አያችሁ? ሮማንቲክ በሉ እግዚአብሔርን። ትላንትና እኮ ሁላችሁም በጣም ተናደናል። እውነን ለመናገር እኔ በጣም የተናደድኩ ማለት ነው፣ በጣም አዝኜ ነበረ። እንግዲህ ዛሬ ልዩ ስለዚህ እናንተ ኮመንታሮች ጌታን ትንለያላችሁ ትንለያላችሁ ነኝ ያላችሁ እጃችሁ መባረክ፣ አሜን በሉሽ። ብዙ ነገርን ተብያለሁ፣ አንቺ ባጣ ቆይልሽ ተብያለሁ፣ ብዙ ነገር ተብያለሁ። በዛው በጣም ይቅርታ፣ ይቅርታ አንድ ነገር ነው ተማሪ ከዚህ ማለት ነው እኛ እኮ እንለያለን እግዚአብሔርን ትለያላችሁ እንግዲህ ዛሬ መሰክራለች ማለት ነው። እና ብዙ ነገር እንዳጠፈው በጣም ይቅርታ በማለት ተመልካችን ይቅርታ ጠይቃለች። ብዙ ጥፋት እናጠፍቻለሁ ዛሬ እውነቱ ፍርጥ አድርጋለች ልዩ ማለት ነው። እና እኔና ያ በማለ ውስጥ ምንም ነገር የለንም። ጨርሰን ነበረ ከሄሉ ጋር ህይወቱ ሲጀምረቃ እውነት አልመሰለኝም ነበረ ሁኔታ ሲያይ፣ እንዴት በሁለት ወር ውስጥ ቀለበት አደረገላት ብዬ እስከ ጥግ ሄድኩ። የእውነት ስለሆነ በቃ ይሄ ነገር ይሄ ህይወት አይጠቅመኝም ብዬ ከነሱ ህይወት ወጥቼ ነበረ። እንግዲህ አርባ ምንጭ ሲሄዱ ነው እንግዲህ ይሄ ነገር የተፈጠረውላቸውም ታቃላቸው መቼም ማለት ነው እንግዲህ

እንግዲህ ሁለቱንም ይቅርታ ተጠያየቁን ለመናገር ሉ እንግዲህ በተራ ያዙኝ ልቀቁኝ በማለት እንግዲህ ሴት ልጅ አንዴ ከቆረጠች መቼም አትመለሱም። ተቃላችሁ አይደለ ሉ፣ ዛሬ በጣም አኮራሽን ጌታ። ይህን ጀና ይህን ቆራት ይህን አንበሳ እየሻሉ ጌታ። ሴት ልጅ ከቆረጠች መቼም አትመለሱም ተቃላችሁ። ስለዚህ ሉም ዛሬ እንግዲህ በተራ ያዙኝ ልቀቁኝ፣ አልታረቁም ብዙ ነገር ለምኝ ያለው አርግዥ ያለው ብዬ ብዙ ነገርን ተናግሬ ነበር። ዋሽቼ ነበረ እሱ ማጣ ስላልፈለግኩ ብዙ ነገር አድርጌ ነበረ። ግን ለራሴ ለማድረግ ፈልጌ ነበረ። እስከ ጥግ ሄጄ ነበረ። እሱ ግን ምንም አልታየም። ስለዚህ እንግዲህ ሄሉ ዛሬ የልቤን የተናገረችልኝ፣ በቃ ዛሬ በጣም ያስደሰተችኝ። በቃ ሴት ልጅ ከቆረጠች ወንድ ልጅ ሴት ልጅ ከቆረጠች ወንድ ልጅ ወንድ ልጅ ሴት ልጅ ከቆረጠችው፣ ወንድ ልጅ ደግሞ ተጻጽቶ መልሶ ኤሉን ይቅርታ ይጠይቃታል ብዬ አስባለሁ። እግዚአብሔር ነው የምላችሁ። እና ያቡ በጣም ተጻጽተዋል። እንግዲህ በመጨረሻ ኤሉ ጥላ በመሄድ እንግዲህ ያቡ አንገቱን ድፍት አድርገዋል። በማላቸው እኮ ፍቅር አላቸው። ቤተሰብ ማለት ነው። ኢሊ ነው ያላቸው ማለት ነው። ኢሊ ማለት ነው ያቡ ኢሊ፣ በእኛ ነው ቤተሰብ ኢሊ ከኛ ማለት ነው። ስለዚህ ሄሉና የአቦማችም እንደማይለዩ እርግጠኛ በዛሬ ቪዲዮ እንኳን ታያላችሁ እያስባለሁ። እንግዲህ ልዩም እውነቱን ተናግራለች። እንግዲህ እኔና ያ ማለውስ ምንም ነገር የለንም እሱ ሲጠረኝ ነው የመጣው እንጂ አግዥ ስላለኝ ነው የመጣው እሱ ተለምኝ ነው የመጣው እንጂ እኔና እሱ ማል ውስጥ እኮ አውርተን ጨርሰን ነበረ በማለት እንግዲህ ዛሬ ይፋ አድርጋለች። እንግዲህ እኔ የሁለቱን መታረቅ ነው የምፈልገው፣ እነሱ ሁለቱ ቢታረቁ ለኔ ከነሱ ህይወት ወጣሎ በማለት ተናግራለች። ሊኡልም እንደዛ ብለዋልና እና እናንተ ብቻ ታረቁ እንጂ እኔም ከእናንተ ህይወት ወጣለሁ፣ ከአንተ ህይወት ወጣለሁ ብሎ አለ። እና እንግዲህ ኤሉ ዛሬ በመጨረሻ ያዙኝ ሊቀቁም በማለት ሄዳለች። እንግዲህ ይታረቃሉ ብዬ አስባለሁ። አላቅም። ሁሉም ነገር ለበጎ ነው። ቤተሰብ ዛ ትጫነቁ። እንግዲህ ነገሮቹ ከተስተካከለ ሁለቱም ይታረቃሉ ብዬ አስባለሁ። ኤሉም ኤሊ ውስጥ ገብታ ነው እንጂ ፍቅር አላቸው። ሁለቱም የምንጨራጨው ፍቅር አላቸው። እንግዲህ ልዩ ይሄ የራሱ ማሰብሽ አንድ ነገር ነው። እውነቴ ነው የምልሽ በጣም ብዙዎቹ ብዙዎቹ በጣም ተናዶብሽ ነበረ። እኛም ተናደን ነበረ። እውነት ለመናገር በጣም ብዙ ነገር ተብላለች። ስለዚህ ወንድ ልጅ ነ ስላት፣ እንዴት ትመጣለች? እንዴት ራሷን ዝቅ ታደርጋለች? እቺ ርካሽ፣ ብዙ ነገር ተብላለች። ልዩ ተብዩ ማለት ነው አንቺ የእሱ ሻንጣ ነሽ። እኔም እያታለሁ፣ እውነቱን ለመናገር ሰድ ብያታለሁ። ዛሬ በመልካም ነገር ስለመጣሽ ደስ ብሎኛል። ደግሞ ይቅርታ መጠየቅሽ ትልቅነት ነው። እንግዲህ እስከ ጥግ ሄዳለው ሁለቱ እስከምታረቁ ድረስ፣ መቼም አላቆሙ ብላለች። እንግዲህ እኔ እንደዚህ ልጅ አልነበርኩም። ምን እንደው እንኳ አላቅም። የድሮ ልዩ መሆን ፈልጋለሁ። ከእነሱ ሁለቱ ቢታረቁ ላይ እኔ ከነሱ ሕይወት ወጣለሁ ሊኦልም ተናግሯል። ዛሬ ማለት ነው እና እንግዲህ የአቡና ልዑል ይቅርታ ተቀያየቁ። ኤሉም ደግሞ ለልዩ እንግዲህ ይሄ ራሱ ማሰብሽ ትልቅ ነገር ነው፣ በጣም ደስ ብሎኛል ብላ እንግዲህ ኤሉም ደግሞ ለልዩ ይቅርታ ተቀበለች ማለት ነው። አሁን የቀሩ ማኑ ኤሉና የአብ ናቸው ማለት ነው። ኤሉና ያቡ ደግሞ ወይ ነገ ይታረቃሉ በእርግጠኝነት ማለት ነው። ኤሉ ደግሞ እሊው ገብታ ነው እንጂ ጥላ ሄደች እንጂ ትታረቃለች ብዬ አስባለሁ። መቼም አይላዩ ቤተሰብ ማለት ነው ምክንያቱም ኪራ አለ ልዑልም አለ እቺ ልጅም እስከ ጥግ ይሄዳሉ፣ በማለት ተናግራለች። እንግዲህ ይታረቃሉ፣ ሰላም ይሆናሉ። እንግዲህ ፍቅር ይቀጥላል ማለት ነው። እንደ አዲስ ይቀጥላል። አትሳደቡ፣ ሁሉም ነገር ለበጎኑም። እኔም ትናንትና በጣም ተናድጃለሁ፣ ብዙ ነገርን ተናግሬ ነበረ። ያቡ እንዴት እንደዚህ ለሴት ልጅ ክብር የለውም እንዴት ሴት ልጅ በዚህ ልክ ይወረወራል ብዬ ተናድጃለሁ። በእርግጥ እሱ ኤሉ ማይፈልግ ከሆነ የለም በዚህ ልክ ኤሉ ለለ ምንድን ነው የምጫወተው? እሱ ለሴት ልጅ ክብር የለውም። በጣም ብዙ ነገር ብያለሁ፣ እና ለመናገር ማለት ነው። እና ሁለቱም ይታረቃሉ ብዬ አስባለሁ። ቤተሰብ እንግዲህ ኤሉ በመጨረሻ ጥላ ሂዳለች። ያሁን ይቅርታ ሳታይቆ ይቅርታ ሳትቀበል ሂዳለች። ሁለቱም እኮ ይቅርታ አልጥታ ያለ የቆም በእርግጥ ልዩ ናት። ይህን ሀሳብ ይዛ ይመጣችሁ ልዑልና ኪራን ጠራ ምንድነው ይሄ ልጅ ስሙ አያዝልኝ ልኡልና ክራ ጣርታ እንግዲህ አስዋባን አካፈለችው። እነሱ ደግሞ የእሷን ሀሳብ ተቀበሉ። እንግዲህ ጥሩ ሀሳብ ነው ይሄ፣ ራስሽ ማሰቡ አንድ ነገር ነው በማለት እንግዲህ በልዩ ሀሳብ ሁለቱም ተቀበሉ ማለት ነው። እንግዲህ ይታረቃሉ ብዬ አስባለሁ። ተስፋ አሌ ብዬ አስባለሁ። ቤተሰብ ሁላችሁም አትጨነቁ እንደምታረቁ እርግጠኛ ነኝ፣ እኔ ማለት ነው በዚህ ሁኔታ እና ደስ ስላለ ደስ ላል እንግዲህ፣ እንደ አዲስ ሮማንቲክ ፍቅር ይጀምራል ትላላቸው። እሺ አዲስ ምዕራፍ ይጀምራሉ፣ ወደ ድሮ ፍቅራቸው ይመለሳሉ ብዬ አስባለሁ፣ እንደ እኔ እንደተረዶ ማለት ነው በንግግሩ ማለት ነው በንግግራቸው ዛሬ ማለት ነው። እና ኤሉ እንግዲህ ተረጋጋንቸው ማለት ነው። እና ያው ብዙ ነገር ተፈጥሯል። ነገሮቹ ባይሰፋ ጥሩ ነበረ። በአጭሩ ብታቆሙ እስከዚህ ድረስ ባትሄዱ ጥሩ ነበረ። በጣም ዛሬ ደግሞ እውነቱ ወቷል። ያ ቡና ልዩ ለምን እንደተገናኙ በማላቸው ሁሉም ነገር ጨርሰናል እኔና አሁንም አሁንም እኔና ያቡማሩስ ምንም የለንም። እሱ ሲጠረኝ ብን የመጣው እሱ ምን ቢብዬ በስንት መከራ ጠርቶን መጦ ወደ አርባ ምንጭ ብላለች። እውነቱን ተናግራለች። እኔና ሱማን ውስጥ ምንም ነገር የለም፣ በማለት ተናግራለች። ስለዚህ ይታረቃሉ እያስባሉ ተስፋ አትቁረጡ የኔ ውዶች። ይህም ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ለቤቴ አዲስ ከሆናችሁ በጣም ወጃችኋለሁ።